እንዲጠላሽ እኮ ነው። አሁን እሷ ፍላጎት ገብትሻል። እኔ ቦይ ፍሬንድ አለኝ እኮ ይዤው ልምጣ እንዴ? እዚህ እንደሷ እንዳታሳይ። እኔ ባሌ ከሄደ በኋላ ቦይ ፍሬንድ ጠብሻለሁ እኮ እንዳታሳይ ብለን ሳይሆን አንቺ እንኳ እንደማታደርጊ እኮ እናውቃለን፣ ግን ከህዝቡ ጋር እንትን እንደት ነው? አይ ለእሷማ እንኳን ቦይፍሬንድሽን ምትበውን ምግብ እንዳታፈለግ እኮ አታስፈልግን። በጣም ባለጌ ሴት ናት። ይሄ እንዳትቀማሽ ይለኛል። አቤ አሁን እሷ የትኛዋ ሴት ሆና ነው ከኔ እጅ የምትቀማው ወንድ? ይሄ በጣም ተናንቀናል ማለት ነው። መራውን ተሳስቶ ነው። እንደ የሶሻል ሚዲያ ሰው ስለሆነ ቤት አቶ እኮ ነው እሷ ጋር የገባው። ምን ሆነ? የሶሻል ሚዲያ ሰው ስላልሆነ ታሪኳን ስለማያውቅ ታሪኳን አያውቅም ነበረ። እኔ ግን ነግሬዋለሁ። መጀመሪያ ላይ ደረጃ ላይ ቁጭ ብለን ስትጎተው ማለት ነው አስበህበት ግባበት አልኩት። ከዛ ሰክሮ ስለነበረ ጎትታ እኮ ነው የወሰደችው። እንደውም መኪና ውስጥ የገባው መጀመሪያ ቀን ታዲያ ፈርጌ ባልቲ ገና አረገችን ብሎ አይከሳትም እንዴ እሱ ምን ጅል አይደል? ጅል አንፎ ምን ምን ያውቃል? ስንት ነገር ገደል መክተት ይችል ነበር። እሷን በወረቀቱ እንኳን መክሰስ ትችላለች። ይሄ የምታሳየው ወረቀት እያወጣች በሱ ቢከሳት ዳትስ ዳትን ሾት ነው። ጀርመን ሀገር ላይ ታውቂያለሽ? ትክክል። ያ በሱ መቀጣት ትችላለች። ረችታት ገና ገና ገና የዘር ፖለቲኳን የረጨችውን እንትን ገና ዋጋ ትከፍላለች። ዝም በያት፣ እግዚአብሔር በልጆቿ እየከፈላት ነው። አንቺ ወልደሽ የወላድ መሀን መሆን ከባድ ነው በእውነት። እሷ ወልዳ እኮ መስላቃት መሸቅ ያልታረጊ ስለሆነ እንዳትሰሚያት መልስ ምናምን እንዳስእኔ በጣም እየናኩባት ዘና እያልኩ ነው የምሰማት በአሁን ሰዓት ላይ መቤቴ፣ ዘና እያልኩ ነው ማዳምጣት። ይኸውልሽ ፍርዬ አንድ ነገር ልንገርሽ። እንኳን ደግሞ ከፍቶሽ አይደለም፣ እንኳን ማልቀስ ምናምን የሆነ ነገር አይደለም። ተናደሽ እንኳን እንዳታይሽ። አይ እሱ ድሮ ቀረ፣ እሱ ድሮ ቀረ እኮ። እሱማ የምትፈለገው እኔ ሆድ ስለሚብሰኝ ነው። ማለቅሰኝ ነበረው ድሮ ባንዴ። አሁን ለዚች ዞን ጉማሬ ብቻዋን የቀረች ላልቀስ እንዴት? ያችን ደግሞ ፎጣ እየለበሽ ነው የባክሽን ይሄ የሚያማልኮ አለኮ አረንጓዴ ብጫ ቀዩን አምጫት። በእናትሽ ለብሰሽ አሳ ያሚጋር አርም ብራንድ ብራንድ የሆነ ናይኪ ልብስ እየለበሽ ናይና እስቲ እንትን በያት አረኔ ማት ናይኪ እና አዲዳስ ማት ነው ያሉ በየአይነቱ ብታይ። አረ ፍርጌማ እና ምን አባቷ ነው ናይኪ ብርቋ ነው እንዴት ስታይል ኮ ከኔ ሰርቃ ኮ ነው የምትለብሰው እኮ ስታይሌን ኮ የኢንስታግራም ላይ ወስዳብኝ ኮ ነው መቤቴ። ከርሳጅ ምናምን እኮ ልብሶች ሁሉ ነው ታሾች አይቻለሁ። እሷ የአንቺን አይነት አይደል? ቱርክ ሄዳ ባስሮሮ እኮ የገዛች እንደ ቱርክ ሄዳ ሰብስባ ሰብስባ መጣች። አሁን እኔ ምላት ክሬትም ታሳየን ነው ባይነኝ። እኔ ዋጋውን የገዛችበትን ቀኑን ስቶሩም ታሳይን በቃ። እኛ በጉራ ሞትን ዘንድሮ። መረጃ በማስረጃ ትናገር በቃ። ይቺ ሴትዮ ካሁን ባለ አይመስላችሁ? ከአሁን በኋላ ከእሷ ጋር በእንደዚህ አይነት መንገድ ነው መነጋገር ያለብሽ። አልኳት እኮ በቀደምን አልኳት፣ የቦርሳዎችሽን ዋጋ ሳይን አልኳት። እዚህ የመጣ ሪና ፋሽን ደግሞ ልብስ ገዛውልኝ ልገዛውላት ያለችው የትኛው ልብስ፣ በየትኛው የትኛው ስቶር እንደገዛችው ወረቀት ታምጣለን

ሱቅ ሄዳ እንትን እዛ ውስጥ ሆና ታሳይሽ ና ወጥታ፣ ሰከንድ ሰከንድ አንድ ነው የምትገዛው። ኦሪጂናል ዕቃ የላትም ሲጀምር። ኦሪጂናል ደግሞ ከመጣች ተከራይታሉ። ቻይናዎች አሉ የሚያከራዩ ታውቃለህ። አረ ኦሪጂናል የሚባል ካላትን ይልገደን አንድ ኦሪጂናል ቦርሳ የላትም። አንድ ኦሪጂናል ቦርሳ የላትም። ዝሆነ ኦሪጂናል ቦርሳ አለኝ ብላ አውጥታ ካሳየች ማለት ነው። መቤቴን እውነትም፣ እኔ ውሸታ ቅዱስ ገብርኤልን እንሳ፣ የላትም አንድ ነገር የላትም። ግን ኦሪጂናል ዕቃን የምትገዛው እንድትባል ሞል ምናምን እየሄደች ታውቂያለሽ፣ እንደዚህ ጉቺ ምናምን ብራንዶች እየሄደች አንቺ ነገር እኮ። እኔ እኮ ነኝ እኮ ያስለመድኳት፣ እኮ ምን አይነት ምን ማዘዝ እንዳለባት እንኳን አታቅም እኮ። ስጋ በድንች የምታዝዝ ጀግና እኮ ናት እኮ። ምን ሆናችሁ ነው ሜኖ የካርድ ሜኖ ነውሆናእመቤቴን እመቤቴን የምሬን እኮ ነው። መስኬ ስቴክ ሩም ስቴክ በድንች ታዛለች። እንደ ሩም ስቴክ በድንች አስቤ ማጅን እኮ ነው አታውቀውማ። ስጋ በድንች ነው የምታዘው ከዛ ይህንን የሶስት አንቺ አበላል አስተምረሽ አለባበስ አስተምረሽ፣ ትችዋለሽ። ግን እንኳን ተለያየሻት። ከምር ፍርጌ፣ እኔ እሷ የምትፖስተው በሙሉ ማለት ነው አምጥቼ መፖሰት እችላለሁ። አለኝ ማአት ቪዲዮ፣ ማአት ቪዲዮ አለኝ፣ መፖሰት እችላለሁ። ግን እኔ አይ ዶን ላይክ እኔ አይ ዶን ላይክ ሳራ እንሻል ያ አንቺን የሚገዛ ኦሪጂናል ልብስ አለ። እኔ የሚገዛ ንዩ ሰማች። የሬን ተብር እየበላች እኮ ለሌት ለሊት አትተኛም ሰውዮ። እየመጣበት ቀንቀን ነው የምትተኛው። የምን የሬን ተብር እየበላች ሰውየ? አዎ ነብሲ ማር ታትል እየበላች ነው ብሩን። ሌሊት ሌሊት እኮ አተኛም። አሁን ነገራችን ጋር ጨንቋታል። ቲክታክም ላይ ጌም እየተጫወተች ጊፍታር የላትም እና በጣም እንትን ብላለች። ወታደር ነው ባልሽ። በኢትዮጵያ ሕዝብ ስለተረገመች መቼም ሰው አትሆነም። አው መቼም ሰው አትሆኑም። አሁንማ ብዙ ሰው ነው የተጣላት እኮ ማለት ልጆች ተጣሏት፣ ብዙ ልጆች አበሻ ያለበት ሰፈር እኮ አትሄድም። በስመ አብ የአናቷን ነው የሚሏት። እንዴት እኔ ጋር መታ እንዴት ነው ያሉ አበሾቹ። እንዴት ታምጪብናለሽ እኮ ነው ያሉት፣ አታምጪብን

ነቢዬ ወይዬ፣ ፍርዬ፣ የእኔ ቆንጆ እንዴት ነሽ ማሬ? ሰላም ነሽ ወይ? ሰላም ነው፣ አለሁልሽ የእኔ ቆንጆ። እንዴት ነሽ አለም ማሬ? ሁሉ ሰላም ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጠፍተሻል። አሁን እኮ ነው እያየሁሽ ያለ። ደህና ነሽ? ደህና አለሁ እኮ ሁሌ ነው የምገባው። ወይ ፍርዬ፣ የእኔ ቆንጆ። እኔ እንዴት ደግሞ ወደድሽ? እንዴት አድርጌ በነገርኩሽ? አመሰግናለሁ ነቢያትዬ፣ የእኔ ቆንጆ እናት አለም

ታያስቦለስኪ ተጫዋች እሺ ማሬ፣ እና ለዚች ብስብስ መልስ እንዳትሰጫት ብልሽ ነው። ኧረ ማን ይሰጣታል? ላዳምጣት አልችልም እኔ። በጣም ነለሽገባሽ ዘርኝ ስለምቀናብሽ ነው፣ በጣም ነው የምቀናብሽ። ይሄን ቅርጽ እያየሽ ታዲያ እንዴት እንትን አትላት? ቀና ሰሞኑንማ ብሶበታል ብሶበታል። ቆንጃ አስተማርሻት ብዙ ነገር ወስረናል ወስረናል ይህን ይማር ማርያም ዝሆን ልብስ ምናምን ስላ ስለመርሻለምስግናለን። ይህን ዝሆን ሰውነት ስለተሸፈነ አያምርባትም ችግሩ እኮ የመቶ ሺህ ሮብት ለብስም አያምርባትም እኮ እንዴት ያምራል ብለሽ ነው? አንቺ ላይ ነው ሰውነት። እናታለም ግን ከአንቺ እኮ ወይ ሰውነቷ ያምር። ቁምጣ ስትለብስ ነው የምታስቀኝ። እግሯን ብታየው ወንድ ያገደፋው ገንፎ ታውቂያለሽ? የሚጓጉል የጓጉል ገንፎ ነው የሚመስለው እግሯ። በስመ አብ። ከዛ ያን ቁምጣ ለብሳ ተጣብቆ ማለት ነው እንዴ! እግር አታይም። ወደታች ወርደሽ ማየት አትችይም። የቅናት መንፈስ ይዟታል። እሷ ሴት ግን አዎ፣ እንዴት አትቀናም ች ብቸኛ የሆነ እኮ አረ ፍርዬ ስቀርጿ እኮ ያምራል ሲላት እኳ ግግም ጭራሽ አረ ሰው ሲቀና ግን መከራ ነው። ያ ለማንኛውም እዚህ አትቅረቢያት ፍርዬ፣ ራሽን ጠብቄ አትመኝ ከዚህ በኋላ በቃሽ። እኔ ችግር የለውም ዋርኒንግ እንዳይሰጥሽ፣ ፍርያት ቁሚ ተብያለሁ። አንቺ ይሄ ቻይና ደግሞ ሰውነቴን በፍቅር ወዶት ሊሞት ነው። ቁሚ እንደዚህ ባልኩ ቁጥር ዋርኒንግ ጥ ምናምን ካየ ዋርኒንግ ይሰጥሻል። ትናንት ሁለት ዋርኒንግ ሰጠኝ። ጡቴኩ ትንሽ ክፍት ብላኮ ነው እና ተመችቸዋሉ ማለት ነው። በዚህ አጋጣሚ ቻይና ካምፓኒ ቴንክ ዩ ሶ ማች ሴክሲ

ሁላችንም ያስጠላሉ አለች። ዛሬ ደግሞ ምን አድርገሽ ነው የወረደችብሽ? ምንም ዝምላ። መሸቀያታ መሸቀያታ ነው፣ ሌላ ፖለቲካ ነፈሰበት፣ ጠረረበት። ፕሊስ ቼክ ዩ ፖስት አባውት የኦርዋት አሎክ ባየ አይተው ናስኪ። ምን ፖስታ ነው ባየ? ላይክ ካም ኦን ፍሬ፣ ኢንተርኔትሽ ማለት ግን ከባድ ነው እ? እኔ ሌለሽ ከሞንፍሬ እያት ኢትዮዋን ሎክ በስመ አብ፣ ምን ትመስላለች? ማናት? ማንም ፖስታ ነው። ሌዝቢያን ናችሁ አለች እኮ። ኧረ እኛ ሌዝቢያን አይደለም የሴትዮዋን ነው። እሷ ናት ሌዝቢያን፣ እራሷ ናት እኮ ሌዝቢያን። ቪዲዮ አለ። እኔ ሴት ነው ያለችው ቪዲዮ አለ። ደግሞ ጀነጀነችኝ እኔን እኮ ነው። እኔ በስመ አብ ወልድ መንፈስ ቅዱስ አለው። አምላክ በል ኧረ በ በማርያም ጾም ነው ተውኝ። እንዴች ሴትዮ ማታ መጣብ ጾም አታውቅ ምን አታውቅ እንዴት ብሎ ነው? አንቺ ከአንቺ ጋር በጣም ባለጌ ሴት ናት። ጌታ መጀመሪያ መጾም አለባት። እመቤቴ እንደዚህ ለማውራት መጀመሪያ መጾም አለብሽ። እውነት ንስሀ ትግባ፣ ንስሀ እኔማ ምን እንዳልኳት ልንገርሽ። እኔ እና አንቺ አልኳት በፓንት ዋና ዳር ላይ ሄደን እንፖስት አልኩት ቻሌንጁን አልቀላቀልም ማለች ግዳይ አትሻትልም ዛ ኔክስት ላይቭ ዘንድ እንግዳስሽ ዲ አይነ ግሸንክ ሸንክን ዞልን ይለኛል። ይሄ ደግሞ ማን ነው? ከኔ ውጥ ጋ ምን ያገናኘዋል? ጊፍት ልላክልሽ ጥሪኝ ይለኛል። ታትካላቃት አሁን ለቃቅላት መረትያቸው። እኔ ማ ሞተ? አዎ ባሏማ፣ ጌ ነበረ ኮ ይሄ የሞተው ሰውዬ ያገባቸው እኮ ባሏ አልነበረም እኮ፣ ጌ ነበረ ጌ ኮ ነው ው ለአንድ አካባቢ ነው ያገባት። ትክክለኛ ትዳር እኮ አልነበራትም። እሷ ክራይ ቤት ነው የምትኖረው፣ ትንሽ ቤት፣ ሁለት ክፍል ቤት። ሰላም ሊበራይ፣ እንዴት ነሽ? ያንቺ ታይፕሽ አይደለችም። ልትሆንም አትችልም። ያኛ እኔ እኮ ሰው የላትም እያልኩ ስለማዝን ነው። እኔ ብዙ ጓደኞች አሉ መውጣት እችላለሁ። እሷ ግን ጓደኛ ስለሌላት፣ ገብቶሻል። ታሳዝነኛለች። እንደ ሰው እንዳንድ ስደተኛ ስለማያት። ግን እሷ እሱን አክሰፕት አታደርግም። ከሰው ጋር ስትውል ተንኮል ነው የምጠነስስልሽ። ኢቨን ከእሷ ጋር ማውራት አትችም። ሪከርድ ነው የምታደርግሽ። እኔ አሁን አላወራም ከእሷ ጋር በስልክ ስለ ሰው አላወራም። ስጣላሽ እና ቢዝነስ ትሰራብሻለች። አንደኛ ቢዝነስ ትሰራብሻለች፣ ሁለተኛ ደግሞ መሰሪ ባለጌ ናት። ከሰው ጋር ታጣላሻለች። በዙሪያሽ ያለውን ሰው በሙሉ ታጣላሻለች። እኔ አልተጣሉኝም ግን ዙረው መጡ፣ ስለሚያውቁኝ ጸባይን እንጂ አጣልታኛለች። ከሰው ጋር ግን ምንም አላሉ እኔ ጋ ነው ያሉ።

አር ቱ ጌዘር ኖ ዌር ኖት ቱ ጌዘር። ሺ ኢዝ ማይ ማም ሺ ኢዝ ማይ ግራንድ ማም እኮ እኔ እኮ ከእናቴ ጋ ነው ጓደኝነት የገጠምኩት። ምን ሆነሽ ነው? እውነቴን ነው ማሚዬ። እኔ ፍቅር እውነቴን ነው። ሺ ወዝ ማይ ማም። ያላቻ ጋ ብቻ እኮ ነው ጓደኝነት። እንደ እናንተ ጓደኛ አይ ፍሬ አራይት ብላለች ማሚዬ ሁሌ የሚያዋርድሽ ጓደኛ ጓደኛ ይሆናል እንዴ? እስኪ ንገሪኝ። ሁሌ ስለ አንቺ ቁጭ ብሎ መጥፎ ነገር በቃ የሚመኝልሽ መጥፎ የሚያደረገው መጥፎ ከኋላሽ የሚሰራው መጥፎ ኤቭሪቲንግ እሱ መጥፎ በቃ። ስለዚህ አይዶን ላይክ ከዚች ሴትዮ ጋር አይ ፋያ። እንዴት ነው ኔቨር ኤቨር እንዲህ እኔ ፌመስን ልታረገኝ ነው ብዬ እንዳይሆን፣ ከእሷ በላይ ፌመስ እኔ ነኝ የሆንኩት። ቲክቶክን ያንቀጠቀጥኩት ትውልድ እኔ ነበርኩኝ። ማለት እኔ የእሷ ፍምስና እየታየኝ አይደለም። ፌመስ ስለሆንኩ ነው የሚመጡት ብላለች እኮ፣ አታፍርም እኮ እሷ። እኮ ፌመስ ስለሆንኩ ፎሎው እና ላይክ ለመሰብሰብ ነው የሚመጡት ብላለች። ዋት ኢዝ ዩር ከለር አይዶን ነው